ሰላም፣ ጤና ይስጥልን። የፈጠነ ሚዲያ ቤተሰቦች እንደምናላችሁ። የፈጠነ ሚዲያ መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ቆዩም የአርቲስት ፍሬ ህይወት ባህሩ ግብዓተ መሬት ተፈጸመ። በሀገር ፍቅር ቲያትር ወዳጅ ዘመድ በተገኘበት የአስከሬን ሽኝት ተደርጓል። ለአርቲስት ፍሬ ህይወት አስከሬን ማረፊያ ግማሽ ሚሊዮን ብር ተጠየቀ። የቅድስት ስላሴ ቤተክርስቲያን የጠየቀው ገንዘብ እጅግ አሳፋሪና ቤተክርስቲያንን የሚያስወቅስ ነው ተብሏል። በመረጃ ሰዓታችን እንመለከተዋለን። ኢትዮጵያ ለኤርትራ ሀገርነት የሰጠችውን እውቅና እንድትሰርዝ ተጠየቀም። ይህ መባሉ በሁለቱ ሀገራት መካከል ያለውን ፍጥጫ የበለጠ ያከረዋልም ቀድም እየተባለ ነው። በመረጃ ሰዓታችን በተጨማሪነት ይዘነዋል። መረጃዎቹን በዝርዝር እናያለን። የአርቲስት ፍሬ ህይወት ባህሩ ግብዓተ መሬት ዛሬ በቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን የሙያ አጋሮቿና ወዳጅ ዘመዶቻ በተገኙበት ተፈጸመ። የአርቲስት ፍሬ ህይወት ባህሩ አስከሬን ከጠዋቱ ሶስት ሰዓት ጀምሮ የስራ አጋሮቿና ና ወዳጅ ዘመዶቻ በተገኙበት ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት ተከናውኗል። አርቲስት ፍሬ ህይወት ባህሩ መስከረም 22 ቀን 2018 ዓ ም ከጠዋቱ ሶስት ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስሯ ለመሄድ በዝግጅት ላይ እያለች ብርድ ብርድ አለኝ በማለት ነው ፒያሳ ጣሊያን ሰፈር በሚገኘው መኖሪያ ቤቷ ማረፏ የተሰማም። የቀለጠው መንደር፣ ፎርፌ፣ ረመጥ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች ላይ ተውናለች። አርቲስቷ በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ተቀጥራ ችሎታቸውን በመድረክ ካሳዩት አንጋፋ ክያኒያን መካከል አንዷ ነበረች። በሀገር ፍቅር ቲያትር ለበርካታ ዓመታት በሙያዋ ያገለገለችው አርቲስቷ በበርካታ ፊልሞች፣ የቴሌቪዥን ድራማና የሙዚቃ ክሊፖች ላይ በትወና ተሳትፋለች። አርቲስት ፍሬ ህይወት ባህሩ የሁለት ሴት ልጆች እናትና የልጅ ልጅ አይታለች። አርቲስቷ በህይወት እያለች በገባችው ቃል መሰረት የአይን ብሌኗ መለገስ መቻሉን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ገልጿል። የአርቲስት ፍሬ ህይወት ባህሩ የአይን ብሌን በወንድሟ ድንበሩ ባህሩና ቤተሰቦቻቸው መልካም ፈቃድ መወሰዱ ነው የተነገረው። አርቲስት ፍሬ ህይወት ባህሩ ተወዳጅና ቅን አርቲስት እንደነበረች በቅርበት የሚያውቋት የስራ አጋሮቿ ተናግረዋል። ለአንጋፋው አርቲስት ፍሬህይወት ባህሩ የቀብር ስፍራ ግማሽ ሚሊዮን ብር ተጠየቀ። ይህ የተጠየቀው በቅድስት ስላሴ ቤተ ክርስቲያን ሲሆን ብዙዎችን ያበሳጭና እያነጋገረ ያለ ጉዳይ ሆኗል። አንጋፋው አርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ስላሴ ቤተ ክርስቲያን የቀብር ቦታ ለመጠየቅ የሄዱ የሙያ ባልደረቦቿ እጅግ ከፍተኛ የዋጋ ተመን በመጠየቃቸው ማዘናቸውን ገልጸዋል። ይህ የዋጋ ተመን በርካቶችን እያነጋገረ ነው። ሪፖርቱ እንደሚያመለክተው አርቲስቷ ከባልደረቦ ምላሿ ጎን ለጎን እንድትቀበር ተጠይቆ የነበረ ሲሆን ምላሹ ግን የብዙዎችን አንገት ያስደፋ ሆኗል። አስከሬኑ የሚያርፈው ፉካ ወይም ፉቴጅ ውስጥ ከሆነም መቶ ሃያ ሺ ብር መክፈልና የቤተክርስቲያን ክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ማቅረብ ይገባል። ግቢ ውስጥ መሬት ላይ ለመቅበር ደግሞ 500 ሺ ብር መክፈል ግዴታ ሲሆን ይህም በብፁዕ ወቅዱስ ፓትርያርኩ ፍቃድ መሆን አለበት መባሉን ሪፖርቱ አመላክቷል። ሪፖርቱን ያቀረቡት አቶ ቴዲ ካሳ እንደገለጹት ቅድስት ስላሴ ግቢ ውስጥ የቅብር ቦታ እንደሌለ የተነገራቸው ሲሆን ቦታ ያለው ጎረቤት በዓለ ወልድ ቤተ ክርስቲያን መሆኑን መግለጻቸው ነው የተሰማም ክፍያውንም ከፍሎ ለሚቀብር ሰው የቀብር አስፈጻሚ መኪና ጭምር ማቅረብ እንደሚችሉ ተነግሯቸዋል። ሪፖርቱን ያቀረቡት ወገኖች አርቲስት ፍረ ህይወት ባህሩ ቤተ ክርስቲያኗን በሙያዊ አስተዋጽኦ አገልግላለች ሲሉ በገንዘብ ምክንያት ይህን ያክል መመዘኗ ተገቢ ያለመሆኑን ተችተዋል። ሃይማኖት የሌላቸውና የሌላ ቤተ እምነት አባል የሆኑ ሰዎች ገንዘብ ከፍለው በሚቀበሩበት ስፍራ ለቤተ ክርስቲያን ታዛዥ የነበሩ ምእመናን በገንዘብ ምክንያት መቀበሪያ ማጣታቸው የሚያሳዝንና የቤተ ክርስቲያኒቱን አስተዳደር ቁመና ጥያቄ ውስጥ የሚከትነው ተብሏል። ሰው ሞቶም መቀበሪያ ሲያጣ ወዴት እየተጓዝን ነው የሚለው ጥያቄም ብዙዎችን እያነጋገረ ይገኛል። ለአርቲስቱ አስከሬን ማረፊያ ግማሽ ሚሊዮን ብር በመጠየቁ ምክንያት ግብአተ መሬቱ በቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን ሊፈጸም ችሏል። በዓመት 111 ሚሊዮን ሊትር ማምረት የሚችል የካሉ ፈሳሽ የተፈጥሮ ጋዝ ፕሮጀክት ተመረቀም። በሶማሌ ክልል ከሚገኘው የመጀመሪያ ዙር ፕሮጀክት ተመሳሳይ ቀጣይ በዓመት 13 ቢሊዮን ሊትር የማምረት አቅም የሚኖረው ሁለተኛ ዙር ፈሳሽ የተፈጥሮ ጋዝ ፕሮጀክት እንደተጀመረም ተገልጿል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ አለው የተባለ ሲሆን የተፈጥሮ ጋዙ እምቅ አቅም ከፍተኛ መሆኑ እየተነገረለት ነው

ኢትዮጵያ ለኤርትራ የሰጠችውን የሀገር እውቅና እንድትሰርዝ ተጠየቀም። ኢትዮጵያ በ1993 ዓ ም ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር የቀረበበትን ሰፊ ትንታኔ ሆርን ሪቪው የተሰኘው መጽሐፍ አውጥቷል። ጽሁፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውቅ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን ለማሳወቅና ለዘላለም ለማቆየት ልትገደድ አይገባም። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ህጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሁፉ እንደሚለው በ1993 ዓ ም የተሰጠው እውቅና በወቅቱ በነበሩት በህወሀትና በሻቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ ጎረቤት ግንኙነት ይመጣል የሚለው ተስፋም ከ30 ዓመታት በኋላ በኋላ ሙሉ በሙሉ ተረጋግጧል ይላል ትንታኔው። ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብ እና የባህር በር ምኞቷን ለማጨለም ከግብጽ ጋር ከመሰለፍ ወደኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔ አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ህግ የተለመደ መሆኑን ይጠቅሳል። የሀገር እውቅና መስጠት ሉዓላዊነትና እንደ አስፈላጊነቱ የሚወሰን እርምጃ ነው። ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱም የምስራቅ ጀርመን እውቅናን መሰረዙና ሌሎች የወደቁ መንግስታት እውቅናቸው መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፈቃዷን የሰጠች እናት ሀገር በመሆኗ ያ ፈቃድ የተመሰረተባቸው መነሻዎች ሲጣሱም ውሳኔዎችን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲል ይከራከራል። አንደኛ፣ ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ሲል ይሞግታል። ሁለተኛ በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿ በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው። ሶስተኛ ሀገሪቱ በህገ መንግስት የማትመራ ከ1993 ዓ ም ጀምሮ አንድም ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኑን ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ በማዕድንና በግዳጅ ስራ በማዕድንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊነት መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰትና በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካላቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሁፉ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። ተደርጓል ከግብጽ ጋር ያላት የጠበቀ ግንኙነትም የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርን ሪቪው ትንታኔ እውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳም አለው። አንደኛ፣ የዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርጅቶች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል። ሁለተኛ፣ ህጋዊነትን ይነፍጋል። የኤርትራ መንግስት ህጋዊነት በማሳጣት አለም አቀፍ ድጋፍ እንድታገኝ ያደርጋል። ሶስተኛ ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። መከራከሪያ ጽሑፉ ሲያጠናቅቅም ኢትዮጵያ ለኤርትራ የሰጠችውን እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናውን ለመንጠቅ ሕጋዊ መብትም ሆነም ስልታዊ ምክንያት አላት ሲል ይደመድማል። ኢትዮጵያና ኤርትራ ወደ ጦርነት ሊያስገባ የሚችል ፍጥጫ ላይ እንደሆኑ በርካታ የመረጃ ምንጮች ያመላክታሉ። በሁለቱ ሀገራት መካከል የተፈጠረውን ውጥረት ለማርገብ ሙከራዎች እየተደረጉ መሆኑም ተሰምቷል። የኢትዮጵያ የባህር በር ጥያቄና ፍላጎት ከጊዜ ጊዜ እየገፋ የመጣ ሲሆን ኢትዮጵያ መጀመሪያ የውስጥ ሰላሟን የማረጋገጥ ስራ መስራት አለባት የሚሉ አስተያየቶች እየተሰጡም ይገኛሉ። ውድ የፈጠነ ሚዲያ ቤተሰቦች ለዛሬ ያዝንላቸው መረጃዎች የተመለከታችኋቸውን ይመስሉን ነበር። በሌላ መረጃ ተመልሰ እንገናኛለን። አብራችሁን ስለቆያችሁ እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም።